ሰላም ለሁላችሁም፣ እኔ ነኝ የኢንተርናሽናል ክለብ ኮከብ መምህር፣ ዛሬ እዚህ በመገኘቴ። የአቶሚ የቦነስ ሥራ በጣም ቀላል ነው። ስለዚህ ስርዓት በተመለከተ በጣም ቀላልና አስቸኳይ ነው። ማለትም በቀላሉ ማርዳት ይቻላል። እንደ አንድ ምሳሌ ስርዓት በተመለከተ በጣም ቀላልና አስቸኳይ ነው። ማለትም በቀላሉ ማርዳት ይቻላል። ከዚያም በየወሩ እንደዚህ አይነት አስገድሉ የሚያደርጉት ግዢ ይኖራል። እንደዚህ አይነት አስገድሉ የሚያደርጉት ግዢ ካልነበር። ምንም እንኳን የእኛ ድርጅት ወይም ቡድን በሚያስተዋውቅበት ጊዜ እንኳን እንደዚህ አይነት ዋጋ አይቀበሉም። እንዲሁም አንዳንድ ኩባንያዎች አመታዊ ክፍያ ወይም እንደ እንደ ጥገና ክፍያ ይኖራል። እንደ አይቶሚ እንደዚህ አይነት አስተዳደር ክፍያ ይኖራል። እኔ አስቀድሜ የተናገርኩት ሁሉም ክፍያዎች አያስፈልጉም። አይቶሚ በጣም ቀላል ነው። የእኛ ወዳጆች ሁሉ ነፃ ይመስገባሉ። ከመመዝገብ በኋላ በመስመር ላይ የሚወዱትን ለመግዛት ይችላሉ። አይቶሚ በጣም ቀላል መስፈርት አለው። እንደዚህ አይነት በአመት አንድ ጊዜ በእኛ ነላያ ውስጥ አንድ ጊዜ ምርት ማግዛት በቂ ነው። እንዲሁም ይህ ምርት ምንም ዋጋ አይኖረውም ነው። በመጀመሪያ ማስመዝገቢያ ጊዜ በመጀመሪያ ስድስት ወር ውስጥ አንድ ጊዜ ምርት ማግዛት እንደሚገባው አስታውሱ። ከዚያ በኋላ በአመት አንድ ጊዜ ምርት ማግዛት ይችላሉ። ይህም የአይቶሚ አባልነትን ለመቀጠል የሚያስፈልገውን መስፈርት ይሟላል። በአጠቃላይ እኛ የምናየው ኩባንያ ብዙውን ጊዜ ገንዘብ የሚያገኙት ሰዎች በድርጅቱ ከፍተኛ የሆኑት ሰዎች ናቸው። እነሱ ብቻ ገንዘብ ማግኘት ይችላሉ። እና አይቶሚ መሰረታችን ፓክ እንዴት ይህን ስርዓት አዋቂ ያደረገው በጣም ሚዛናዊ ነው። አላማውም እንደሆነ ብዙ እንቅስቃሴ ያላቸው ሰዎች በየወሩ ቀጣይ የሆነ እንደሚታወስ ገንዘብ እንዲያገኙ ነው። በየወሩ አማካይ አንድ ሺህ እና ሁለት ሺህ ዶላር ያገኛሉ። ይህም እንደ አንድ ቤት እንደሚያገኝ ነው። እንዲሁም አይቶሚ ትልቅ ጥቅም ያለው ስርዓት አለው። ይህም የስርዓት ስርዓት ይባላል። ማለትም እኛ ራሳችን ሲሞት ወቅት መለያችን ለራሳችን የምንሹም ወራሽ ማስተላለፍ እንችላለን እና እስከ ሶስት ትውልድ ድረስ ማስተላለፍ ይቻላል። ማለትም ለምሳሌ ሲሞት ወቅት ወራሽ ማስተላለፍ እንችላለን። ልጄ ሊወርስ ይችላል ከዚያም የልጄ ልጅ ሊወርስ ይችላል። እንደዚህ ሲሆን እኔ ሲሞት ወቅት እነሱ በጣም ቀላል ነው፣ ማለትም አንድ ነገር ብቻ ማድረግ ይችላል ያለውን ለሆነ እንደሆነ በኩርፍ ውስጥ ማስመዝገብ እና ከዚያ ከኩርስ ጋር መነጋገር እና በየዓመቱ በመለያችን ውስጥ አንድ ጊዜ ምርት መግዛት እንደሚያስታውሱ እኔ ያለሚን ሁሉ ገንዘብ ሙሉ ሊያገኙት ይችላሉ። ነው መካከል ምን ነው አንዳንድ ኩርሶች ይሄን የተባለውን ትንሽ መከላከያ ስራ ቢኖራቸውም ነገር ግን እነሱ በእውነት ኩርስ ላይ ካልተቀላቀሉ እና በጥንቃቄ ካልሰሩ በእርግጥ እነሱ ሊያገኙት አይችሉም። ማለትም ቀደም ሲል ያሉት ሰዎች ሁሉንም ንብረት ማስቀመጥ አይችሉም። እና አቶሚ ሥርዓት ስርዓት ትልቅ ጥቅም የሚኖረው የት ነው? ማለትም እኛ በእውነት የተባለ ተጠናክሮ የሚሰራ ገንዘብ እንዲኖር ያደርጋል። ምክንያቱም አቶሚ የተባለ ሙሉ ጥራት ሙሉ ዋጋ ያለው ዘዴ አለው። ይህም ደንበኞቻችን ምርታችንን ከተጠቀሙ በኋላ ያደርጋል እነሱ ራሳቸው ተደጋጋሚ ግዢዎች ይፈጽማሉ፣ እና የመግዛቱ መጠን በጣም ከፍተኛ ነው። ስለዚህ እኛ እዚህ ያለን ቀጣይነት ያለው ገቢ ነው፣ እሱም በአራት ክፍሎች ይከፈላል። የእኛ ምርቶች እንደዚህ ያለ ውጤት አላቸው። ይህ ማለት እነሱ በተደጋጋሚ ሁኔታ የሚያደርጉት ግዢ በተለምዶ ከፍተኛ መጠን ያለው ነው። ይህም ለእኛ በተደጋጋሚ ሁኔታ የሚሰጠን ገቢ ማለት ነው። እነዚህ ገቢያችን በአራት ክፍሎች ይከፈላሉ። እነሱም የእኛ ምርቶች በተለምዶ ከፍተኛ ውጤት እንደሚሰጡ ይታወቃሉ። አባል የገዛው ምርት ነጥብ ምንድን ነው? ሁሉም ከላይ ያሉት አባላት ቡድን እና የድል አፈጻጸም ውስጥ ይቆጠራል። እና ከሌላ የሚለዩ ትልቅ ልዩነት ምንድን ነው? ሌላ ያሉ ክርሶች የተወሰነ ትውልድ ቁጥር አላቸው። ለምሳሌ አራት ትውልድ ወይም ሰባት ትውልድ ወይም እኔ ከዚህ በላይ አስር ብቻ አይደለም ያየው። ለምሳሌ ሰባት ትውልድ እንደሆነ ማለት ስምንተኛው ትውልድ ወይም የተቀመጠ ወይም የተቀመጠ ጓደኛ በድርጅት ነጥብ ውስጥ አይቆጠርም። እና አቶሚ ስርዓት ምንድን ነው? የማይጠር ትውልድ ነው። በጣም ፍትሐዊ እና ሰውነታዊ ነው። በሌላ በኩል ብዙ ኩባንያዎች ዓለም አቀፍ ስራዎች አሏቸው፣ ነገር ግን እነሱ በዓለም አቀፍ ደረጃ አንድ ላይ አይቆጠሩም። ለምሳሌ በሆንግ ኮንግ አካውንት ከፈቱ በኋላ በካናዳ ለመዋል እንደሚፈልጉ ከሆነ በካናዳ በተለየ ሁኔታ አካውንቱን እንደገና መጀመር ይኖርባቸዋል። ሁለቱም አንድ ላይ ምንም አይደለም መደርግን። አቶሚ በእውነት ዓለም አቀፍ ግንኙነት ነው። ማለትም በሆን ኮንግ አካውንት ከጀመርን በኋላ ለምሳሌ በካናዳ ያለ ወዳጅ ካለን ጊዜ በቀጥታ በእኛ የታች መስመር ውስጥ ያን የካናዳ ወዳጅ ማከል ብቻ ይቻላል። ለምሳሌ አሜሪካ እና ሩሲያ ያሉት በዓለም ማናቸውን ቦታ ይቆጠራሉ። ስለዚህ አይቶሜ በዓለም አቀፍ ደረጃ በሰባት አካባቢዎች ማስቀመጥ ይቻላል። እኛ ያለን ነጥር ደግሞ የድል ነጥብና የቡድን ነጥብ አለው። የድል ግዢ ነጥብ ደግሞ የጊዜ ገደብ የለውም፣ ሁልጊዜን ከዚህ ወዲያ አይረጋገጥም። የድል የሚፈልገው ነጥብ ደግሞ በተጠናቀቀ 240 ሚሊዮን ነጥብ ማስቀመጥ ብቻ ይፈልዳል። ይህም ማለት ለሆንግ ኮንግ ዶላር በማለት ለሺህ ዶላር የሚያህል ነው። በዚያ ቀን ይህን ነገር ሲነገርልኝ በጣም ተገረመኝ። ምክንያቱም በፊት ማንኛውንም ኩባንያ ሲሰራ እንደዚህ ነገር አብሰማውም ነበር። በእርግጥ ሆኖ ሶስት ሺህ ዶላር አንድ መለያ ለመክፈት ሊያስፈልግ ይችላል። ነገር ግን ዛሬ በአይቶሚ ውስጥ ምን ነገር ነው በህይወቴ ሁሉ የሚፈልገው ይህን ወጪ ብቻ ነው ማክፈል። ስለዚህ ተጠንቀቁ። ሲመዘገብ ምን ነው መለያችን ማካተት ያስፈልጋል። አንድ ሺህ ነጥብ ማካተት አስፈላጊ ነው። ከዚያ በላይ የቡድን ነጥብ ማካተት ይቻላል። አንድ ሺህ ነጥብ ማለት ለመቶ ዶላር የሚያህል ነው። ስለዚህ በመሰረቱ ሁሉም ሲገዙ ምን ነው ምርት ሲገዙ በአንድ ጊዜ ይህን ማካተት ይቻላል። ለምሳሌ የእኛ እንደ ውሃ መቀየር ደስታ ስብስ አንድ ሴት 1500 ዶላር ያህል ነው። በእርግጥ ከዚያ በላይ የ12 ሺህ ነጥብ አለ። ስለዚህ ነጥቦቻችን በቀላሉ ሊሰበሰቡ ይችላሉ። ሲሆን የግል ነጥቦቻችን ከ1 ሺህ ነጥብ በላይ ሲሆኑ ቡድናችን በሁለት በኩል ማለትም አክፍልና ቢክፍል በተለያዩ 30 ነጥብ ሲሰበስቡ በዚያን ጊዜ ለ100 ዶላር የሚያህል ሽልማት እንደሚቀበል ነው። እና የግል ነጥቦቻችን ከ30 ነጥብ ሲደርሱ ሽልማታችን 3 እጥፍ ይሆናል። ከ100 ዶላር እስከ 400 ዶላር ይሆናል። የእኛን ቦነስ በተመለከተ በወንዞች መዋሱቅ ወይም በምንዛሪ ዋጋ ለውጥ ምክንያት ሊስተካከሉ ይችላሉ። እንዴት እና ቡድናችን በሁለቱ በኩል ሰላሳ ሺህ ነጥብ በላይ ሲሰበስቡ ሽልማታችንን ማግኘት እንችላለን። እርግጠኛ የሆኑ ከሁለቱ በኩሎች አንዱ ሰላሳ ሺህ ነጥብ ላይ ሳይደርስ ሽልማታችን ነው እስኪነሳ ድረስ ነጥቦቻችን ይሰበሰባሉ። ሽልማታችንን ከተቀበልን በኋላ ሁለቱም ነጥቦች በተመሳሳይ ጊዜ ወደ ዜሮ ይመለሳሉ። የድል ነጥቦቻችን በተጨማሪ ሲሰበሰቡ ከፍተኛ የሆነው እስከ 240 ሺህ ይጨምራልና፣ የቡድናችን ነጥቦች በሁለቱ በኩል ሲጨምሩ የቀን ሽልማታችን ይጨምራል። ሁላችንም ማየት እንችላለን። ለምሳሌ ሁለቱም በኩሎች 70 ሺህ ነጥብ ላይ ሲደርሱ ሽልማታችን 800 ብር ይሆናል። 150 ሺህ ነጥብ ላይ ሲደርሱ ሽልማታችን በግምት 1400 ብር ይሆናል እንዲሁ በመቀጠል ። ይህ የሽልማት ስርዓት የተቀመጠ ክፍል አለው። ሁለቱም በኩሎች 50 ሚሊዮን ነጥብ ወይም ከዚያ በላይ ሲሰበሰቡ ከፍተኛ የሆነ ሽልማት እንቀበላለን። ይህም በግምት 8 ሺህ እስከ 9 ሺህ ብር ይሆናል። በእርግጥ ይህ ሽልማት በ26 ቀን ሲቆጠር ነው። ሽልማቱ 8 ሺህ እስከ 9 ሺህ ብር ሲሆን፣ በእርግጥ ይህ ገቢ በወር 20 ሺህ ብር ሊደርስ ይችላል። እንዲሁም ይህ ሽልማት እንዴት እንደሚቆጠር ነው። በየቀኑ እንደምንዘዳጅ ነው። በእርግጥ በየሳምንቱ ረቡዕ የምንዘዳጅ ቀን ነው። እስከ ማክሰኞ ድረስ ይቆጠራል። ማክሰኞ ላይ ሽልማታችን ይሰጣል ኩባንያው በጣም ጥሩ ነው። ሽልማቱን ማቅረብ ላይ በወር ቢያንስ አራት ጊዜ ይሰጣል። የሚሰጠው ጊዜም በትክክል ነው። እንደተለመደው ደሞዝ ይሰጣል። ሁለተኛው ሽልማት የመሪ አስተዋጽኦ ሽልማት ተብሎ ይታወቃል። ይህ እንደ አንዳንድ ኩባንያዎች የዓለም አቀፍ እኩል ተመን የሚባል ነው። በእርግጥ በአገር ውስጥ ይህን ዓለም አቀፍ እኩል ተመን ማግኘት በጣም አስቸጋሪ ነው። ምክንያቱም በተለምዶ በጣም ከፍተኛ ደረጃ ላይ መድረስ ያስፈልጋል። ከዚያ በላይ ይህን ሽልማት ማግኘት ይቻላል። እንግዲህ የእኛ ሽልማት ምንድን ነው? እንደገና ገበያው ማስተላለፍ ነው። አንድ ሽልማት ነው። በእርግጥ ኩባንያችን ሰባት ደረጃ ያለው ነው እኛ የመጀመሪያውን ደረጃ ማለፍ ብቻ ይሻላል ይህን ሽልማት ለመቀበል እና ይህ ሽልማት በወር ሁለት ጊዜ ይሰጣል ከወር 1 እስከ 15 ድረስ አንድ ጊዜ እና ከ16 እስከ ወር መጨረሻ አንድ ጊዜ ይቆጠራል እንደዚህ ሲሆን በ10 ቀን ሲያቋርጥ ምን ይሆናል በ22 ቀን ላይ ይህም ሽልማት እንሰጣለን እና በ16 ቀን እና ወር መጨረሻ ላይ ሲያቋርጥ በሰባት ቀን ላይ ይህም ሽልማት እንሰጣለን እንዴት ማሻሻል እንደሚቻል የመጀመሪያው ደረጃ የሚባል የሽያጭ አስተዳዳሪ ነው። በእርግጥ በጣም ቀላል ነው። ለግለሰብ ነጥብ 70 ሺህ ሲደርስ እና ሁለቱም ቡድኖች ኤ ቡድን እና ቢ ቡድን በተለያዩ የተሰበሰቡ ነጥቦች 250 ሺህ ሲደርሱ በግምት ወጪያቸው 30 ሺህ ብር ሲደርስ እኛ የሽያጭ አስተዳዳሪ እንሆናለን። ስለዚህ የሽያጭ አስተዳዳሪ ሲሆን እኛ ይህን እንደምንሆን በዚህ ጊዜ ውስጥ ከ300 ዶላር በላይ ቦነስ ይከፋፈላል። ይህ ቦነስ በተለምዶ በአስተዳደር የተወሰነ ነው እና በተለያዩ ምርቶች ላይ የተመሰረተ ነው። ወደዚያ ደረጃ ስናድግ ወደኋላ አንመለስም። ይህ ማለት እንደን ጉዳዮች ማምለጥ እና ወደኋላ መመለስ አይችሉም ማለት ነው። የል ካልሆነ በተጨማሪ ምርት እንደሆነ ይታወቃል፣ እና ይህ ሁሉ በተለምዶ የተወሰነ ነው። ያ ደረጃ ሲደርሱ ሁለተኛ ደረጃ እስክትደርስ ድረስ ሁሌም በአንድ ደረጃ እንከተላቸዋለን። በሌላ አነጋገር ያን ደረጃ መምታት ባንችል እንኳን ቢበዛ ጥሩ ነው፣ ጎሻው ግን አይቀየርም። ሁለተኛ ደረጃችን ደግሞ አልማዝ ማስተር ይባላል። ስለዚህ ዳይመንድ ማስተር ለመድረስ የሚያስፈልገው መስፈርት የእያንዳንዱ ግለሰብ ነጥብ አንድ ነጥብ አምስት ሚሊዮን መሆን አለበት። ነገር ግን በዚህ ጊዜ መመልከት የለብንም በቡድን ውስጥ ያሉትን ሰዎች ለመርዳት ምን ያህል ጥረት ታደርጋለ። ምክንያቱም አለቃው ይህንን አሰራር የነደፈው ከላይ ያሉት ሰዎች የበለጠ ገንዘብ እንዲኖራቸው ለማድረግ ብቻ ሳይሆን ጓደኞቻቸውን እንዲቀጥሉ ለማድረግ ነው። ለአልማዝ ማስተር እኛ ነን። በዚህ 15 ቀናት ውስጥ ምን ነው የምንሰራው? ሁለቱንም በኩል ማሳደግ አለብን። ማለትም ቡድንና ቡድን በተለያዩ ሁለት ጓደኞች የሽያጭ አስተዳዳሪ ማድረግ አለብን። እንደዚህ እኛ ራሳችን ዳይመንድ አስተዳዳሪ ልንሆን እንችላለን። ዳይመንድ አስተዳዳሪ ሲሆኑ የእኛ እንቅስቃሴ ማስዋቢያ ይጨምራል። በአማካይ በእያንዳንዱ ጊዜ ወቅት ምን ነው በአንድ ጊዜ አምስት ሺህ ብር ይሆናል። ከሆነ በአንድ ወር ሁለት ጊዜ ማሳደግ ብቻል ከ10 00 ብር በላይ ይሆናል። ከመጀመሪያው ሽልማት ጋር ሲደምር ምን ነው ወደ ዳይመንድ አስተዳዳሪ ሲደርሱ በአማካይ የሚገኝ ገንዘብ ቢያንስ ከ20 00 ብር በላይ ይሆናል። ደረጃው የሚቀጥለው የሮዝ አስተዳዳሪ ነው። የሮዝ አስተዳዳሪ እንደ ዳይመንድ አስተዳዳሪ ነው። የድምገማ ነጥብ ማሰባሰብ ወደ ከፍተኛው ነጥብ 240 ነጥብ ይደርሳል ይጊዜ። እንደ ቀድሞው ነው ሲሆን፣ ወደ ሮዝ አስተዳዳሪ ማሻሻል ሲፈልጉ እንደ ዳይመንድ አስተዳዳሪ ከሆኑ በሚቀጥለው 15 ቀናት ውስጥ በቃ ክልል እና በክልል ሁለት ዳይመንድ አስተዳዳሪዎች ማሳደግ ያስፈልጋል። እንደዚህ ከሆኖ የሮዝ አስተዳዳሪ እንሆናለን። እንደ ቀድሞ ነው ሲሆን ወደ ሮዝ አስተዳዳሪ ሲሆኖ የተመደበው ቦኑስ በእጅጉ ይጨምራል። በመካከለኛ ደረጃ ከ1300 ብር በላይ በአንድ ጊዜ ይሆናል። ወደ አራተኛው ደረጃ የኮከብ ብርሃን አስተዳዳሪ ሲደርሱ ግን ይህ ትንሽ ከፍተኛ መስፈርት ይጠይቃል። ወደ ኮከብ ብርሃን አስተዳዳሪ ማሻሻል ከፈለግን እንዴት እንደምንደርስ ማለት ነው። ለምሳሌ እኔ ራሲ አሁን ያለኝ ደረጃ ምን ያህል እንደሚያስፈልገኝ ማለት ነው። ሮዝ አስተዳዳሪ ማለት ሶስት ጊዜ የሮዝ አስተዳዳሪ መስፈርት ማሳደግ አለብን። ከዚያ በላይ እንደዚህ ይቀጥላል። በቀጣይ ክፍል ሁለቱም በያ ቡድን እና በቡድን ሁለቱም ሮዝ አስተዳዳሪዎችን ማሳደግ አለባቸው። ከዚያ በላይ እኛ ኮከብ ብርሃን አስተዳዳሪ እንሆናለን። እንደ ተፈላጊ ሲሆን ወደ ኮከብ ብርሃን አስተዳዳሪ ሲደርሱ የተመደበው ቦኑስ እንደገና ይጨምራል። በመካከለኛ ደረጃ ከ30 0 ሮብር በላይ በአንድ ጊዜ ይሆናል። ወደ አምስተኛው ደረጃ የእኛ መስፈርት ሲደርስ የንጉሳዊ አስተዳዳሪ ማለት ነው። አሁን እኛ ህይወታችን ሁሉ የቡድን መስራት አሳሚ አለቃይ ደረጃ ነው። እንደ ተመሳሳይ ነው። እሱ በፊት ሶስት ጊዜ የኮከብ ብርሃን አስተዳዳሪ መስፈርት ማሳካት አለብን። ከዚያ በላይ አንድ ክፍል ሁለት የኮከብ ብርሃን አስተዳዳሪዎችን ማሳደግ አለበት። ከዚያ ወደ ንጉሳዊ አስተዳዳሪ ይሆናል። ስለዚህ ሲሆን እሱ ወደ ንጉሳዊ አስተዳዳሪ ሲሆን የተመደበው ቦኑስ በአንድ ጊዜ 150 ዜሮ ዜሮ ይደርሳል። ስለዚህ በአንድ ወር በቦኑስ ብቻ 300 ዜሮ ዜሮ በላይ ይሆናል። እና ይህ ስርዓት በእርግጥ ከፍተኛው ደረጃ የሞት አስተዳዳሪ ነው። እንደ ሞት አስተዳዳሪ ሲሆን በቦኖስ ብቻ ይሆናል ሰባ በላይ ሺ በአንድ ጊዜ ማለት በቦኑስ ብቻ ነው በየወሩም 150,000 በላይ ይሆናል እና ሦስተኛው ሽልማት የተባለው የእድገት ሽልማት ነው። ስለዚህ ለተለያዩ ደረጃዎች ሲደርስ ኩባንያው ተጨማሪ ሽልማት ይሰጠናል። ለምሳሌ ወደ ሽያጭ አስተዳዳሪ ሲደርስ ኩባንያው ከ1500 በላይ ዋጋ ያለው ምርት ይሰጠናል። ይህም የእኛ አልጋ እንክብካቤ አራት እቃዎችን እና የቀይ ሮማን ጆርጅ አንድስት ይጠቃልናል። እና ወደ ዳይመንድ አስተዳዳሪ ሲደርስ እንደ ቀድሞው ሽልማት እንደገና እንቀበላለን ከዚህ በላይ ደግሞ የተባለ የገንዘብ ሽልማት እንደሚቀበል ነው። ይህም አንድ መቶ ሺህ ወር የኮሪያዋን ነው። ወደ ሆንግ ኮንግ ዶላር ሲተመን 6 እስከ 7 ሺህ ዶላር ይሆናል። እና ሶስተኛው የሚባል የሮዝ አስተዳዳሪ ሽልማት የሁለት መቶ ሺህ ወር የኮሪያዋን የገንዘብ ሽልማት አለው። ይህም በማለት ወደ 13 ሺህ ዶላር ይደርሳል። ከዚህ በላይ ደግሞ የጉዞ ሽልማት አለ። ወደ ሮዝ አስተዳዳሪ ሲደርስ ሁለት ሰዎች የሚሄዱ የአራት ቀንና ሶስት ሌሊት የውጭ ጉዞ እንደሚቀበል ነው። ከወዳጅሽ ጋር ለጥቂት ቀናት ለመዝናናት መልካም ጊዜ ማሳለፍ ትችላለ እና ወደ እንደ ኮከብ አስተዳዳሪ ሲደርስ የገንዘብ ሽልማታችን ወደ አንድ ሺ ሺሞን ይጨምራል። ይህ ጊዜ የጉዞ ሽልማታችን ምንድን ነው? ሁለት ሰዎች ብቻ ሳይሆን አራት ሰዎች የቤተሰብ ሁሉም ወደ ደቡብ ምስራቅ እስያ ሊሄዱ ይችላሉ። ማለትም አራት ቀን እና ሶስት ሌሊት ለመዝናናት ይችላሉ። እንደዚህ ሲሄድ የእኛ ንጉሳዊ መምህራን እንደዚህ እና የእኛ ገንዘብ ሽልማት ምንድን ነው እስከ 50 ሚሊዮን ወን ይጨምራል። ከዚህ በስተቀር ጊዜ ወደ ደቡብ ምስራቅ እስያ ለመዝናናት አይሄዱም። አራት ሰዎች የቤተሰብ ሁሉም ወደ አውሮፓ ሊሄዱ እና ከ10 ቀን በላይ ለመዝናናት ይችላሉ። በተጨማሪም 200 ሺህ ወር የሚሆን የማስታወቂያ ሽልማት እና 100 ሺህ ወር የሚሆን የመኪና ኪራይ ክፍያ ለእኛ ንጉሳዊ መምህራን ይሰጣል። እንደዚህ ሲሆን እንደ እኔ በፊት የጠቀምኩት የተባለው ልዩ ንጉሳዊ መምህር አለ። ከፍተኛው ሽልማት ከ10 ቢሊዮን ያህን ወን በላይ ነው። የመኪና ሽልማቶች አሉ። እና ወርሃዊ አበል ከ100 ዶላር በላይ ነው። እንዲሁም ዛሬ አቶሚን ለመጀመሪያ ጊዜ ከተቀላጠኑ ምን ይመስላል? በጣም ጥሩ ዕድል አለ፣ ምክንያቱም ቀደም ሲል ያካፍላችሁት ሰባት ደረጃዎች እንዳለን። እንደውም ከባለፈው ዓመት መጨረሻ ጀምሮ እስከ አሁን ድርጅታችን ሌላ ደረጃ ጨምሯል፣ ሴሚ ሽያጭ ማስተር የተባለውን። ይህንን ብቃት እንዴት ማግኘት ይቻላል? ሁሉም ሰው 700 ሮ ነጥር ይሰበስባል እና የሁለቱም ቡድኖች አስፈላጊ ነጥብ 2.5 ሚሊዮን መድረስ አያስፈልግም። ሁለቱም ወገኖች 1.5 ሚሊዮን ነጥብ ብቻ መድረስ አለባቸው። ከዚያም እኛ እንደ ከፌ ሽያጭ ማስተር ቡቁ እንሆናለን። ታዲያ ይህንን መመዘኛ ሲያሟሉ ብዙ ሺህ ዶላሮች ጎሻዎች ይኖራሉ። ስለዚህ ፕሬዚዳንታችን ፓርክ ብዙ ሰዎች የእኛን ጎሻ ሊያገኙ እንደሚችሉ ተስፋ እናደርጋለን። ብዙ የተለያዩ መልመጃዎችን ማሰልጠን እና ማድረግ እፈልጋለሁ። እንደዚህ ኩባንያው ለእኛ የማዕከላችን ኃላፊ እርዳታ ለመስጠት ሲሞክር ማንኛውም ከዚህ የአገልግሎት ማዕከል በታች ያሉ አባላት የሚገዙትን ምርቶች ሁሉ ኩባንያው ተጨማሪ ሽልማት ያበረክታል። ስድስት በመቶ እርጋታ ለማዕከላቸው ሽልማት ይሰጣል። እኛ የኩባንያውን የተወሰነ የዋጋ ማረዳጫ እንደምንኋላ ማረዳደጥ ካለብን፣ እኛ ይህን የአገልግሎት ማዕከል ለማስተዳደር መልክት ማቅረብ እንችላለን። ከላይ የተገለጸው የአይቶሚ ሽልማት ስርዓት ነው። ሁላችሁም እንደምታዩት በጣም ቀላል ነው። በእርግጥ በጣም እናመሰግናለን። እንደ እኔ ራሴ አይቶሚን ስለተደረገ እድል ከመነሻ እስከ አሁን በየቀኑ ቀጣይ የሆነ እንቅስቃሴ ያለው ገቢ አለ። ኩባንያው እንደዚህ ታላቅ ኃይል አለው። ሁላችሁም ባይቶን ውስጥ ትዳችሁ እንደምትሳካክተው ባይቶን ውስጥ ማሳካት ትችላላችሁ። በየቀኑ ይህን ቀጣይ የሆነ እንቅስቃሴ ያለው ገቢ ማግኘት ትችላላችሁ። ራሳችሁን ምርምር ማግኘት ትችላላችሁ። ሁላችሁም ባይቶን ውስጥ ማሳታት እንደምትችሉ እንመኝላችሁ።